አልተነጋገርንም። እኔ አላሰብኩበትም። ልጅ እኮ ነው፣ ዝም ብሎ እንደ ዕቃ መጥቶ ቁም ሳጥን ውስጥ የሚገባ አይደለም። ብዙ ፍላጎት ያለው ልጅ እኮ ነው የሚመጣ በዚህ ዘመን። ስለዚህ እኔ እንደው ዲን እንኳን አታከብሩ እናት የማይከበርበት ዘመን ማዘር የሚለውን እየሰማረን እንዴ ልጅህን አታይም? ልጅሽ ሰጪ ምን አይነት አማርኛ የምታወቀው በተወልዶ ባይኖ ያየውን አክብሮ በማህጸን ያለው ከጣለ ነገር ይሄን ያጣስንታ አለ። ዛሬ በስሬስ ጉዳይ እንድንነጋገር እፈልጋለሁ። ማለት በምን ዙሪያ በብዙ ዙሪያማ እንግዲህ እንደ ቀልድ የሚሆን እያመር የሚሆን እያወራሹ ያለውን ነገር ሰሞኑን ይዘ በቃ በተለያዩ አጋጣሚዎች ቀልድ እያስመሰልሽ ብትናገረው ነገር ታውቂያለሽ። ማለት አልገባኝም፣ የትኛው ነው የምትለው? ቀልድ እያስመሰልሽ ፍቅር ጠንቅቀሽ ታውቂያለሽ። ስለ እርግዝን ነው ስለ እርግዝና። ታዲያ የምንቀልድ ነው ትክክለኛ ነገር ነው? ለማዘራ ስርግቻለሁ ነገር ያለው ምን ተገኘ? ይሰማሽ ነው? ፍቅር እኔ በጣም ነው የምወድሽ፣ ታውቂያለሽ እኮ። ስለምትወደኝ ስለማቅማ ነው አይሆን ባይነ ሀሳብ በጣም ነው የምወድሽ፣ ታውቂያለሽ እሺ? የምወድሽ ነው ደሞ እንድቀየም ሻፈልኝ ቀየምኝ አልፈልግም። ግን እኔ የሚያስቀይም ነገር እኮ አላደረኩም። ምን አደረኩ? አዎ፣ በሰዓቱ ነግረኛል ተጠንቀቂ ብለይ ነበር። ግን ደግሞ እሱ ነገር እየተስማማኝ አልነበረም። ነግር ያለው እየተስማማኝ አይደለም። ማስወጣት እፈልጋለሁ አይ አይሆንም፣ ጎዳሽ ከኔም ነው እንጂ ይሄ ጥሩ ነው ምናምን ብለህ ከኔ በላይ አንተ እያስረዳውት እያየሽ ነው። ለምን ነው እያየው መሆረ? ይኸውልህ ፍቅር፣ አታጨናንቀኝ። ፕላን አለን እኮ ፕላን አለን እቅድ አለን። በቅዳችን መሰረት አውርተን ጨርሰናል። ነው ምን ሆነ? አንዴ የተፈጠረ ምን ማድረግ ይቻላል? ምንድን ነው ምን ማድረግ ይቻላል ማለት ነው ፍቅር። ሰው የምታጨናንቀው በቃ በእናትህ በዚህ ዙሪያ ነው፣ አታጨናንቀኝ እኔ ለዚህ ፈርቼ ከምርሽ ነው። ግን ምን ማለት ነው? ከምርሽ ነው ወይ? በልጅ ይቀልላል እንዴ? እንዴት ቃ የተነጋገር ነው ማለት እኔ በሽታ አላመጣብክም። መውለድ አይቀርም እኮ ነገም ሆነ ከነገ ወዲያ መሻም ነገ፣ ዞሮ በአንድ ልጅ አናረጅም፣ አይደለም ምን አይነት መንገድ እንደምንሄድ ያለንን ህይወት ያለንን ነገር ጠንቅቀሽ ታውቂያለሽ። ምን ምን ጎደልን? እግዚአብሔር ይመስገን። ሰው እኮ ልጅን እኮ የሚያሳድግ እግዚአብሔር እኮ ምንድነው፣ ምን ጎደለ ማለት ነው? ልጅ በድር እኮ ነው የሚያድገው። ይሄን ማወቅ አለብን። አንተ ቤት ሳልሰራ መኪና ሳልገዛ አንተ ምናልባት የዛሬ ይዛሬ 50 ወይ 60 ዓመት ቢሆን እንደዛ የምትገዛው። እኔ ሴት ልጅ ነኝ፣ እድሜ መጠቀም የለብኝም። በወጣትነቴ ወልጄ ልጅ ማሳደግ እፈልጋለሁ በቃ ግን፣ በዚህ ልክ እኔ አንተን ሳላማክርህ ማድረግ ፈልጌ አልነበረም። ግን በቃ ተፈጠረ፣ ከተፈጠረ ፈጣሪ የማመስገን ነው ያለው። ሁሌ እየመጣ ዛሬ ደግሞ ከገና ከውጭ እንደመጣ ያለው ነው። ዛይሽ ነው፣ አንቺ ያመረሽ ነው ግን እስኪ ሙት በይኝ። እስኪ ሙት በይኝ። ምን ማለት ነው ሙት በይኝ? ሙት በልኝ አንተ ይምሃላ፣ መጥፎ ነው ፍቅር። በእናትህ ተወኝ። ምን ነው ክንም የምትጨቃጨግን? በቃ እርግዝና ነው። ምን አድርግ ነው የምትለኝ? አሁን አንዴ እንትነኛ ምን አድርግ ነው የምትለኝ? ስንት ወሩ ነው? ስንት ወሩ ሲሆን ምንም ይሁን አንድ ወርም ይሁን ሁለት ወርም ይሁን አንተ በጊዜ ይመጣል። ስለ ምን ፈለካ? አንተ ለምን ነው የምጠይቀኝ አሁን? የተፈጠረ ነገር ምን እንዳድርገው ነው የምጠይቀኝ? አልገባኝም። እህ ደሞ እንደዚህ እንደዚህ ያረጋሽ አላል እንዴ? እኔ የው ልጅ የምርሽን ከሆነ ማለት ነው፣ እውነት ፍቅር አድርገሽ ከሆነ እንደው እንደው የፈለገሽ የፈለገው ተአምር ይፈጠር፣ ቀጥታ እኔ ከእኔ ጋር መኖር ከፈለግሽ ቀጥ ብለን ሄደን ዶክተር አናግረ ማድረግ ያለብሽ አድርጊ። ማለት ማረግ አለገባኝ። ምን እኔ በዚህ ሰዓት አንድ ልጅ በላይ ማሳደግ አልችልም፣ አቅሚ አይፈቅድም። ዶክተር ጋር ሄደሽ ብታረጊውን አድርጊ፣ ጨርሻል። እስኪ እንደው አንተ ደፍረህ እስኪ ተናገር። ምን ላድርገው? እስኪ አየሁ እንዴት እንደሚከብድ ለመናገር አንተ ይከበደህ ነው። ማሳደጉ የሚከብዳል ገባሽ አይደል? በቃ አንተ እናንተ ነው ያሳደግከው። እግዚአብሔር እኮ ነው ያሳደግከው አንቺ። የእሱ አባባል ነው። አንድ ሰው ዞር ብሎ ያየኝ የለም፣ ተግቼ ነው እንጂ ያሳደግሁት እና ማን ያሳደግሁት። ማን ረዳኝ? ማን አገዘኝ? የምንት እንደውም እንጂ እኔ መናገር ፈልጋለሁ። ምን ሆናችሁ ነው? ማማ እኔ አልቻልኩም። ምን እኔ አሳምኛለሁ ብለውኛል ነበር እኔ ትልቅ ሰው ምን አይደል? ከአሁን ከአሁን ትስተካከላላችሁ ብዬ ቁጭ በይ። እየባሰ ነው ነገሩ የመጣው። ዝም ብዬ ተለስቼ ልሄድ እንጂ ወደ መጣሁበት። እናቴ ባሌም ናፍቆኛል። እኔ ልጅ ዶክተር ሂደሽ ልጁን አለ ሁለተኛ አላሳደግም ሐኪም ቤት ሂደሽ አስወጭ እኮ ነው የሚለኝ። እን እኔ አዶ ነኝ ሳግዝ ሳሳድግ ወልደሽ እዚህ ድረስ ደረጃ እስከምታደርጊው እስኪ አምስት ሳንቲም አስተዋጽኦ ያደረገልኝ ቤተሰብ አለ ካልሽ እስኪ እኔ አንገቴ ከእኔም አሁንም የሆነ ካሜራ ምናምን የምታስቀምጪው ነገር ካለ እኔ እዚህ ቤት አሁን፣ እኔ ጥያቄ አለኝ። ከኔም ሆነ ካንቺ ቤተሰብ ተሰማን። አንተ ኖ እናት እኔ እኔ ያንን የመሰለ መሬት ሰጠው፣ ያንን የመሰለ ቤት ሰጠው። አንተ ታዲያ ከተማ ካማረህ ነኝ። ምን መሆን ነበረብኝ? ከዚህ ወደ ምን እናርገ ሀገር ላይ ሄደ ቁጭ አትልም ታዲያ። ልጅቷ ተወለደ አራት አምስት ነኝ። እኔም እኮ መኖር ፈልጋለሁ። ታዲያ ታውቂያለሽ፣ ትኖራለህ

እሷም ሴት ልጅ ናት። ይኸውልህ፣ ሴት ልጅ እድሜዋ ታክሲ አይደለም ቆሞ አይጠብቃትም። በእድሜዋ ትጠቅም። አንተ ችግር የለም ሰባም ሰባኒያም አመት ቢሆንም የእኔ ልጅ እድሜና ጤና ይስጠኝ። እንዴት አመጣልኝ ያለ የፈለግኩትን አይነት ልጅ። እሷ ግን ሴት ልጅ ቶሎ ቶሎቶሎ ወለጅ ወለጃጅና ኑሮዋን ትኖር። በኋላ ካረጃችሁ በኋላ ጉልበታችሁ ከደከመ በኋላ የሚጠቃዎች ምን ሊጠቅማችሁ ልጅ። በዛ ላይ ደግሞ ተመርመሪና እውነት ከሆነ ይሄን አንቀባር እናሳድጋለን። ይሄ ልጅ ስናሳድግ ደግሞ የከፈልነውን ዋጋ እሷ ምን የምናውቀዋለን? የኔ ቦታ ያል ነበረን ለልጃችን ስንል፣ እኔም ለልጄ ስል እሷም ለልጇ ስትል ዋጋ ከፈለች። እኔም ለልጄ ስል መኖር ያለብኝ ሕይወት ሳልኖር ሳልንደላቀቅ፣ እንደላቀቅ አንገቴ እንደፍቼ ልጄን እያሳደኩ ነው አይደለ? ድግ እኔ ድጋሜ ልጅ የሚጠላ የለም። አካሄዳለሁ፣ አግባባለሁ። አልተነጋገርንም፣ እኔ አላሰብኩበት። ልጅ እኮ ነው፣ ዝም ብሎ እንደ ዕቃ እኮ መጥቶ ቁም ሳጥን ውስጥ የሚገባ አይደለም እኮ ብዙ ፍላጎት ያለው ልጅ እኮ ነው የሚመጣ በዚህ ዘመን። ስለዚህ እኔ ነግሬያታለሁ ነግሬያታለሁ። ከኔ ትዛዙና ከወለደች ቤተሰቡ ጋ ሄዳ ታሳድግ። ጨርሻ ታምናሻ

ካካለ ማለት በብር ነው የምንቀበለው። በዳይፐር ዳይፐር ይባላል ነው በብር ነው ቂጡ የሚታበሰው፣ በብር ነው የሚያድገው፣ በብር ነው የሚሸነው፣ በብር ነው የሚተኘው፣ በብር ነው የሚበለው። ምን ማለት ነው? ድሮ እንደናንተ ዘመን ዝም ብሎ በነጠላ ተነስቶ በነጠላ ሦስት ማዕዘን እያደረግሽ የልጅሽ ልጅሽን ጥጥብ እሷ እንደዛ አለ እሷ። በቃ በዘመኑ ነው እንትን የምትለው በቃ ልጅ ለማሳደግ፣ ዛሬ ባጭሩ አንድ ልጅ ለማሳደግ ይሄ ነው የማይባል በጣም ውድ ሆነ። ኤክስፔንሲቭ የሆነ ነገር አለ። እኔ ደግሞ ልጅ እንዲጨናነቅ አልፈልግም፣ አዶኒያስ እንዲጨናነቅ አልፈልግም። ሁለተኛ ልጅ ፈታ ብሎ እንዲያድግ ነው የምፈልገው። ገንዘብ ንብረት ኑሮኝ ነገሮቹን እስከመቻች ድረስ ልጅ አዶኒያስ እንዲጨነቅ አልፈልግም። ሌላ ልጅ ተደርቦበት ቃልክ

እኮ ነበር አሁንማ እኩል በቃ እኩል ቁጭ አለን በቃ ጓደኛ እኩዬ ሆንኩኝ አይደል እንዴ አንቺ አልገባኝ እንደዛ እኮ ነው ማለት ነው ማጨናቀፍ ማለት በስመ አብ ወልደው ፈስ በልግን ነው የሰይጣን ጆሮ ይደፈን ማለት ነው እኔ የምታከብረኝ ከሆነ እኔ ነግሬያታለሁ እቅዳለን በቅዳችን መሰረት ብሎ ከዛሬ ሶስት አመት አራት አመት በኋላ ነው

ታውቂዋለሽ ኑሮ እሱ ከትምህርት ከቤት ወጣ ትምህርት ቤት ከትምህርት ቤት ዩኒቨርሲቲ ከዩኒቨርሲቲ እስር ቤት ወይሆተዳር ገብቶ አንቺንም በጠበቀሽ አያቅም፣ ሕይወት አያቅም። ኮይኔ ልጅ በዛ ነው እና አታስጨንቂ። አንቺም እሱ ልጅ ስለሆነ ትናትበ ያወራውን ነገር ወደ ልብሽ አታርፊ፣ ውስጥሽን አታጨናንቂ። እርግጠኛ ሆነሽን ትንካልሽ። እንደውም ከነገ ጀምሮ ሰፋ ሰፋ ሰፋ ሰፋ እንዲህ አይነት ነገር ደግሞ እንዳትለብሽ አትል በሺ ሰፋ ሰፋ ያለ ልብስ እንዲገዛልሽ አደርጋለሁ። እኔ ቀስ ብዬ መክረዋለሁ። እንደውም ዘንድሮ ሁለተኛ አላወራሽም ስለዚህ ነገር ካወራሽ ብሎ ነበር። የራሱ ጉዳይ። እንደዛ ካለ እጅሽን አንጠልጥዬ ወስጄ ጎጃ ማስቀምጥሻለሁ። ምን የመሰለ ቤት ንብረት እያለው አረዳችሁኝም። አሁን እኮ አሽሙሮ እየሰደበኝ እኮ ነው። ምንም አላደረገልኝም። ያንችን ቤተሰብ ከዚህ ወዲያ እንግዲህ እጅን ቆርጫ ሰጤ ቅርኝ እሱ ነው ያለኝ ሁሉ ሰጣው። ከሌሎቹ ከትልልቆቹ እንደውም ትንሹ ነው ሁሉን የወሰደው። ይሄ አንቺ ባል እኔ ልንገርሽ፣ እኔ እና አንቺ እንድንስማማ፣ ልጁን ከወለድሽ ለኔ ትሰጪኛለሽ። ማንሽን አስተምር ያው ከደፋ በኋላ እኔ ብቻ ካናዳ የሚባላል ብር ያለበት ነው የአሜሪካኖቹ ይሄ የፈረንጆቹ ብራናል እዛ በጆንያ ነው አልሰጣው። ይሄንን ኮፊያ ከደፋ ተማር ካልሽው፣ እኔና አንቺ እንስማማ። ተማር ባሊ ቢዩ አለ ማንዘር እኔ ትምህርት አንድ አመት ላይ ቀረኝ። የግድ እንትመጫ ነው አይጠበቅብኝም ምናምን ነው የሚል እኔ በፊት ጀምሬ ብዬዋለሁ። አሁን ደግሞ እኔም ምን እንደማደርግ አላውቅም። እኔ እንደዚህ ከጨቀጨቀኝ እኔ እርግዝና ላይ እንደገና ሌላ ቴንሽን አልፈልግም። እማደርገውን አደርጋለሁ። ማዘር ኧረ ቆይ